በሀገር ውስጥ ዜና እንጀምራለን። በአማራ ክልል ሰሜን ወሎ ዞን በአንድ ጤና ጣቢያ ተፈጸመ በተባለ የድሮን ጥቃት አራት ሰዎች መገደላቸውና አስር የሚደርሱ መቁሰላቸው ሲነገር በትግራይ ክልል ደግሞ በኮሌራ ወረርሽኝ 11 ሰዎች መሞታቸው ታውቋል። ቢቢሲ የአይንማኞችና የሕክምና የሕክምና ምንጮች ነገሩኝ ብሎ ዛሬ ባወጣው ዘገባ ከወልዲያም 20 ኪሎ ሜትር ርቀት ላይ በሚገኝ ጤና ጣቢያ ባለፈው ቅዳሜ እኩለ ቀን አካባቢ የድሮን ጥቃት መፈጸሙን አመልክቷል። የሰሜን ወሎ ዞን አስተዳደር ስለደረሰው ጉዳት መናገር አልችልም ሲል፣ የጤና ጣቢያው አንድ ባለሙያ ግን ድሮኑ ሕሙማን ተኝተው በሚታከሙበት አምስት ቁጥር በሚባል ክፍል ማረፉን ገልጸዋል። ምንም ራሴን አላውቅም። መሬት ተሰንጥቆ የዋጠን ነበር የመሰለን። ከጎኔ የነበሩ ሲወድቁ እኔ ለጥቂት ተርፍ ያለሁ በማለት የሰጡትን ምስክርነት አስፍረዋል። ሌሎች እማኞችም በስፍራው የተመለከቱትን የነበረውን ሁኔታ ለቢቢሲ ያስረዱ ሲሆን የጤና ጣቢያው ባለሙያ አራት ታካሚዎችና አስታማሚዎች ሕይወታቸው ማለፉን ገልጠዋል። ስምንት የጤና ጣቢያው ሠራተኞችን ጨምሮ ከአስር የሚልቁ ሰዎች መቁሰላቸውንም ዘገባው አመልክቷል። ጥቃቱ ሲፈጸም በወልዲያ ዙሪያም በተለይም ጥቁር ውሃ በሚባል አካባቢ በመንግስትና በፋኖ ኃይሎች መካከል ከባድ ግጭት እንደነበር የጠቀሰው ቢቢሲ በግጭቱ የቆሰሉና በጤና ጣቢያው ሲታከሙ ነበር የተባሉ አስር የሚደርሱ የፋኖ ታጣቂዎችን ኢላማ ያደረገ ሳይሆን እንዳልቀረም ገልጧል። የድሮን ጥቃቱ የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለቀ ጌትነት ስለ ጥቃቱም ሆነ ስለደረሰው ጉዳት ማረጋገጥ አንችልም ማለታቸውን ቢቢሲ በዘገባው አስፍሯል። በትግራይ ደግሞ የኮሌራ ወረርሽኝ መቀስቀሱናም 11 ሰዎች መግደሉን የክልሉ ጤና ቢሮ ለቢቢሲ ገልጧል። ካለፈው ሐምሌ ጀምሮ ወረርሽኙ መታ አስተያየቱን ያመለከተው ቢሮ እስካሁን ከ400 በላይ ሰዎች ሲታመሙ 11 መሞታቸውን አረጋግጧል። የግልና የአካባቢን ንጽሕና በሚገባ ያለመጠበቅ የበሽታው ዋነኛ መንስኤ ሲሆን፣ በክልሉ ወርቅ ለማውጣት በብዛት ዝውውር ከሚካሄድበት አካባቢ ወረርሽኙ መቀስቀሱን ቢሮው ገልጧል። ሐማስ አዲሱን የሰላም እቅድ እንዲቀበል ፕሬዝዳንት ትራምፕ የአራት ቀናት የጊዜ ገደብ ሰጡ። ሐማስ በኳታር ዶሃ ከነ ግብፅ ጋር በአዲሱ የተኩስ አቁም እቅድ ላይ እየመከረ ሲሆን ጋዛ ላይ የእስራኤል ዘመቻ ተጠናክሮ መቀጠሉ ይነገራል። በአሜሪካው መሪ ሐሳብ አመንጭነት የቀረበውን ባለ21 ነጥብ የሰላም ዕቅድ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲቀበሉ ምዕራባውያንና የአረብ ሀገሮችም እቅዱን በመደገፍ ለተግባራዊነቱ በጋራ ለመስራት ቃል እየገቡ ናቸው። ሐማስ ምላሽ እንዲሰጥ ፕሬዝዳንት ትራምፕ የአራት ቀናት ጊዜ ገደብ መስጠታቸውን ሲያስታውቁ ሐማስ እቅዱን እየፈተሸ ስለመሆኑ የኳታር መንግሥት አረጋግጧል። በዶሃም የኳታር የግብፅና የቱርክ ልዑካን ሐማስ የሰላም ሐሳቡን እንዲቀበል እያግባቡ መሆናቸውን ዘገቦች አመልክተዋል። በትራምፕ የሰላም እቅድ መሰረት በጋዛ ተኩስ አቁም፣ ታጋቾች በሙሉ ከተለቀቁ በኋላ ደግሞ የሐማስ ተዋጊዎች ወደ ሦስተኛ ሀገር እንዲሄዱ ሲደረግ፣ የእስራኤል ጦር ቀስ በቀስ ከጋዛ ለቆ ይወጣል። ከዚያም ዓለም አቀፍ ኃይል በጋዛ የሚሰማራ ሲሆን የሰብአዊ እርዳታ በስፋት እንደሚገባ ወይም ደግሞ እንዲገባ ይደረጋል። ይህ ፈረንሳይ ጣሊያንና ብሪታንያን ጨምሮ በርካታ የአውሮፓ ሀገራት የደገፉትን ሳውዲ አረቢያም ቱርክ ኢንዶኔዥያም የተባበሩት አረብ ኤሚሬትስና ሌሎች የአረብ መንግስታት የተቀበሉትን የሰላም እቅድ ሐማስ ውድቅ ካደረገ በጣም ያሳዝናል። ከዚያ በኋላ እስራኤል የፈለገችውን ብታደርግ ልናስቆማት አንችልም ብለዋል ፕሬዚዳንት ትራምፕ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኳታርን በይፋም ይቅርታ መጠየቃቸውን ተከትሎ ኳታር የጋዛ ጦርነት እንዲቆም የሽምግልና ጥረቷን እንደምትቀጥል አስታውቃለች። እስራኤል በዶሃ በፈጸመችው ድብደባም የኳታር ፀጥታ አባል በመገደሉ እጅግ ማዘናቸውን በመግለጽ ኔታንያሁ የኳታር አቻቸውን ይቅርታ ጠይቀዋል። እስራኤል ተመሳሳይ ጥቃት ዳግም እንደማትፈጽምም ቃል ገብተዋል። በጋዛ ተኩስ አቁም ታጋቾች በሰባ ሁለት ሰዓታት እንዲለቁ ሐማስ ትጥቅ ፈቶ እንዲወጣና የእስራኤል ጦር እንዲለቅ የሚጠይቀውን አዲሱን የሰላም እቅድ መርምሮ ምላሽ ለመስጠት የሐማስ መሪዎች በርካታ ቀናት ሊወስድባቸው እንደሚችል የተለያዩ ወገኖች ይገልጻሉ። በዚህ ሁሉ መሃል ደግሞ የእስራኤል የጋዛ ዘመቻ ተጠናክሮ ሲቀጥል ከዋሽንግተን የተመለሱት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔያቸውን አስቸኳይ ስብሰባ መጥራታቸው ታውቋል። በፈረንሳይ የደቡብ አፍሪካ አምባሳደር ሞተው ተገኙ። አምባሳደር ኢማኑኤል ማቲዩ ዛሬ ካረፉበት ሆቴል ውጪ ሞተው መገኘታቸውን የፈረንሳይ ፖሊስ ገልጿል። አምባሳደር ማቴዩ በፓሪስ ሰማይ ጠቀስ ሃያት ሆቴል ከ22ኛ ፎቅ ሳይዘሉ እንዳልቀረ ቢነገርም የፈረንሳይ ፖሊስ ቃል አቀባዩ ማረጋገጫ አልሰጠም። ያረፉበት ክፍል መስኮት በኃይል ተከፍቶ መገኘቱም ራሳቸውን ወደ ምድር ወርውረው ገድለዋል የሚለውን ጥርጣሬ አጠናክሯል። በፈረንሳይ የደቡብ አፍሪካ ኤምባሲ ተጨማሪ መረጃ ለማግኘት እየሞከረ ስለመሆኑ ዘገቦች አመልክተዋል። አምባሳደሩ የገቡበት ጠፋ ተብሎ ሪፖርት ከተደረገ ከሰዓታት በኋላ ነው ሞተው የተገኙት ተብሏል። የሩሲያ ጥቃት ተጠናክሮ መቀጠሉ ሲሰማ በትላንት ሌሊቱ የድሮንና የሚሳይል ጥቃት የአንድ ቤተሰብ አባላት በሙሉ መገደላቸውን የዩክሬን ባለሥልጣናት ዛሬ ገልጸዋል። በሰሜን ምስራቅ ዩክሬን በአንድ የመኖሪያ ህንፃ ላይ በተፈጸመው ጥቃት ባልና ሚስት ከሁለት ህፃናት ልጆቻቸው ጋር መገደላቸውን ባለሥልጣናቱ አመልክተዋል። የዩክሬን አየር ኃይል ሩሲያ ከተኮሰቻቸው 65 ድሮኖች መካከል አርባ የሚደርሱ መትቶ መጣሉንና ቀሪዎቹ ዘጠኝ አካባቢዎች ማረፋቸውን አስታውቋል። ዩክሬን ሞስኮን ጭምር ለመምታት የሚያስችሉ ረጅም ርቀት ሚሳይሎች እንድትሰጣት ለአሜሪካም ጥያቄ ማቅረቧ ሲነገር በተለይ 2500 ኪሎ ሜትር የሚወነጨፈውን ቶማውክ የተባለውን ዘመናዊ ሚሳይል ለመስጠት የአሜሪካ ባለሥልጣናት እየመከሩ መሆናቸው ይሰማል። የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደር ሌን በበኩላቸው ለዩክሬን የ2 ቢሊዮን ዩሮ ድሮኖች ለመስጠት ከውሳኔ መደረሱን ዛሬ አስታውቀዋል።